ዛሬ ማለዳውን ሁለት አደገኛ የመሬት መንቀጥቀጥ ሚያና ማርን መጥቷታል። ሚያናማር ማር ከ1938 ወዲህ እንዲህ አይነት የከፍ አደጋ ገጥሟት አያቅም። ሚያናማርን ማርን ያናወጣት ይህ ክስተት የክፍለ ዘመኑ አደገኛና ከፍተኛ ርዕደ መሬት ነው። በእርስ በርስ ጦርነት ከምትታመሰው ሀገር ሚያና ማር ተሻግሮ በቪየትናም፣ ታይላንድ፣ ባንግላዴሽ ህንድና ቻይና ጭምር የመሬት መንቀጥቀጡ ተስተውሏል። የዩናይትድ ስቴትስ ጂኦሎጂካል ሰርቬይ እንዳስታወቀው በሬክተር ስኬል 7.7ና 6.4 የተለኩ ሁለት የመሬት መንቀጥቀጥ ተከስተዋል። ይህ ከፍተኛ የመሬት መንቀጥቀጥ በሀገሪቱ ሁለተኛና ትልቋን ማንዳላይን የሚገኙ በርካታ ህንፃዎችን መውደሙ የተገለጸ ሲሆን፣ በታይላንድ መዲና ባንኮክ የሚገኝ አንድ ህንፃ ስለመውደሙና ሌሎች አያሌ ህንፃዎች ላይ ንቅናቄ መፍጠሩ ተነግሯል። እስካሁን በትንሹ 144 ሰዎች ለህልፈት መዳረጋቸውንና 730 የሚሆኑት በእረደመ መሬቱ መጎዳታቸውን የሚያናማር ወታደራዊ መንግስት አሳውቋል። ባልተለመደ መልኩ የሀገሪቱ ወታደራዊ መንግስት አለም አቀፍ እርዳታ መጠየቁም የአደጋውን መክፋት የሚጠቁም ሆኗል። የመሬት መንቀጥቀጡ እንደ ሲኤንኤን ሜትሮሎጂስት ዴሪክ ቫንዳም ሳይንሳዊ አገላለጽ ሁለት የቴክቶኒክ ፕሌቶች ጎን ለጎን ሲንቀሳቀሱ አሊያም ሲነካኩ ስትራይክ ፍሊፕ ስሎት በሚሉት መንገድ አደገኛ ርዕደ መሬት ተከስቷል። የመጀመሪያው የመሬት መንቀጥቀጥ ከሳንጊንግ ከተማ ሰሜን ምዕራብ 16 ኪሎ ሜትር የተከሰተ ሲሆን አስር ኪሎ ሜትር ጥልቀት እንዳለውም ተገልጿል። ከደቂቃዎች በኋላ በተመሳሳይ ስፍራ በሬክተር ስኬል ስድስት ነጥብ አራት የተለካ የመሬት መንቀጥቀጥ መከሰቱ አደገኛውና ኃይለኛው ሆኖ ተመዝግቧል። በመሬት መንቀጥቀጡ ሳቢያ በማይናማር መዲና ኔይዶ አውራ ጎዳናዎች ጭምር መሰንጠቃቸው ተነግሯል። የሚያናማር የእሳት አደጋ አስተዳደር ለሮይተርስ የዜና ወኪል በሰጡት ማብራሪያ በርካታ ሕንፃዎች ወድመዋል ነገር ግን እስካሁን በቁጥር ስንት እንደሆኑ አለመታወቃቸውን አብራርተዋል። በማህበራዊ ትስስር ገጾች በሚዘዋወሩ ምስሎች የሕንፃዎች ፍርስራሾች በበርካ በርካታ የሀገሪቱ አካባቢዎች ታይተዋል። የታይላንድ ብሔራዊ አደጋ ጊዜ የህክምና ተቋም በባንኮክ በተደረመሰው ህንጻ ሳቢያ እስካሁን አንድ ሰው መሞቱንና በርካቶች መቁሰላቸውን ተነግረዋል። በፍርስራሽ ውስጥ ተጨማሪ የሞቱ ሰዎች ፍለጋ እየተካሄደ መሆኑንም አንስተዋል። ህንጻው በግንባታ ላይ የነበረ እና በፈረሰበት ሰዓት 43 ሰራተኞች በውስጡ እንደነበሩ አስታውቋል። አደጋውን ተከትሎ የሀገሪቱ መንግስት የአስቸኳይ ጊዜ አዋጅ ማወጁም ተሰምተዋል። ሚያናማር ከዚህ ቀደም ተደጋጋሚ የመሬት መንቀጥቀጥ የተከሰተባት አገር ብትሆንም አሁን ላይ የተከሰ የተከሰተው ግን እጅግ አደገኛው ነው ተብሏል። መሰል ተቀራራቢ የመሬት መንቀጥቀጥ አደጋ ሚያናማርን ያጋጠማት በአውሮፓውያኑ 1930 እና 1956 በሬክተር ስኬል 7 እንደነበር ይነገራል። በሀገሪቱ ባለ አንድ መስጊድ ላይ በጸሎት ላይ በነበሩ ሰዎች ህንፃ መደርመሱን ተከትሎ የሞቱ ሰዎች ቁጥር ከፍ ሊል እንደሚችልም ተገምቷል። በዓለማችን በተደጋጋሚ ከሚከሰቱ የተፈጥሮ አደጋዎች መካከል ደግሞ ጎርፍ፣ ማዕበል፣ የመሬት መንቀጥቀጥ በዋናነት የሚጠቀሱ ናቸው። ርዕደ መሬት የምድር መናወጥ ነው ይሉታል በጉዳዩ ላይ ጥልቅ ምርምርን የሚያደርጉ ባለሙያዎች አሊያም ሴሞሎጂስቶች በዓለማችን ትልቁ የመሬት መንቀጥቀጥ ተታላቁ ቺሊ ረዳ መሬት ወይንም ግሬት ቺሊያን ኤርዝኩዌክ በሚል ይታወቃል። ክስተቱ እንደ አውሮፓውያን አቆጣጠር ግንቦት 22 ቀን 1960 በደቡባዊ ቺሊ የተከሰተ ሲሆን 9.5 ሬክተር ስኬል ሆኖ የተመዘገበ ነው። ለ10 ደቂቃዎች ያህል የቆየ ሲሆን ከ5700 በላይ ሰዎች ለዕልፈት ተዳርገዋል። በዓለማችን ገዳይ የመሬት መንቀጥቀጥ ክስተት ሆኖም በታሪክ ተሰንዷል። የመሬት መንቀጥቀጥ ከፍተኛ ሞትን ከሚያስከትሉ የተፈጥሮ አደጋዎች ሁሉም በቀዳሚነት ይቀመጣል። በየአመቱ ከ60ሺ በላይ ሰዎች በዚሁ አደጋ ሳቢያ ህይወታቸውን እንደሚያጡም ይነገራል 90 በመቶ የሚሆኑ ደግሞ ታዳጊ ሀገራት ላይ የሚገኙ ዜጎች መሆናቸውን የኢኮኖሚ ትብብርና ልማት ድርጅት ዘ ኦርጋናይዜሽን ፎር ኢኮኖሚክ ኮፐሬሽን ን ዲቨሎፕመንት መረጃ ያሳያል። በየቀኑ በመቶዎች የሚቆጠሩ የመሬት መንቀጥቀጥ አደጋዎች እንደሚከሰቱም ይነገራል። ነገር ግን ቀላል በሆነ መንገድ የሚፈጠሩ መሆናቸው የሰው ልጅ አያስተውላቸውም በሚል ጥናቶች ያረጋግጣሉ። በሌላ በኩል ግን ከባድ እና አስፈሪ የሆኑ ርዕደ መሬቶችን ማየትም የተለመደ ነው። በዓለም አቀፍ ደረጃ የሚገኙ ጂኦሎጂስቶችና ተመራማሪዎች እንደሚናገሩት የመሬት መንቀጥቀጥ አደጋ እንዴት ና መቼ ይከሰታል የሚለውን መተንበይ እጅግ አዳጋች ነው። እጅግ ውስብስብ እንደሆነም በተደጋጋሚ ያስረዳሉ። ነገር ግን ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የሳተላይት መረጃ፣ ጂፒኤስ፣ ሴሞሜትርን በመጠቀም መሬት ሊንቀጠቀጥ መሆኑን ፍንጭ ሊሰጡ ይችላሉ። አሊያም ለመገመት የሚያስችል ተስፋ ሰጪ ሂደቶች አሉም ይባላል። የተሞከሩት ላይ ከፍተኛ የመሳካት እድልም አሳይተዋል። ነገር ግን በግምቶች ከመመራት ጥንቃቄን እንደሚሻን ባለሙያዎች ይመክራሉ። ከቅርብ ጊዜያት ወዲህ በመላው ዓለም የተፈጥሮ አደጋዎች በስፋት እየተንሰራፉ መሆኑም ይነሳል። የመሬት መንቀጥቀጥ፣ ሰደድ እሳትና ጎርፍ በተከታታይ በመከሰት በርካታ የዓለም ሀገራትን እያናወጡ ይገኛሉ። ባሳለፍነው አርብ በዛው በአህጉረ እስያ መገኛዋን ባደረገችው ደቡብ ኮሪያ በተነሳው ሰደድ እሳት ሳቢያ እስካሁን የ27 ሰዎች ሕይወት ማለፉ ተነግሯል። ምንም እንኳን ሰደድ እሳቱ ለማጥፋት ከፍተኛ ርብርብ እየተደረገ ቢገኝም በአካባቢው ባለው ደረቃማ ንፋስ ሳቢያ ሰደድ እሳቱን እስካሁን መቀጠሉን ተገልጿል። በአካባቢው ያሉ ጥንታዊ የቡድሃ ቤተክርስቲያንን ጨምሮ ሌሎች በርካታ መሰረተ ልማቶች ስለመውደሙም ነው የተነገረው። የሲያጉር አንድ ጊዜ በሰደድ እሳት ሌላ ጊዜ ደግሞ የመሬት መንቀጥቀጥ ቁም ስቅሏን እያሳዩትም ይገኛሉ።